ነገር ትክክለኛ አይደለም ትክክለኛ ነገር አይደለም እውነታው አሳው ምንድነው ለትወና ብለው ወስደው ነው ይህንን ነገር ያሰሩ ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባታ አለኝ ወንድም አለኝ አክስት አጎታ አለኝ ቤተሰቦች በእንደዚህ አይነት ሁኔታ ነው የሚኖሩት እኔ ደግሞ ባለ ትዳር ነኝ የልጅ እናት ነኝ አግብቼ ተደረጀ ተኩዬ የወለድኩት ልጅ ነው እንጂ በገታ ምክንያት የወለድኩት ልጅ አይደለም ስለዚህ

ሰላምታችን የተከበራችሁ የቻናል ቤተሰቦች፣ እንዴት ናችሁ? ሁላችሁ ሰላም ብያለሁ። እያላችሁበት አለም ዳርቻ ሰላማችሁ በዛ ተርፍርፎ ይበለኝ። ዛሬ አዲስ ነገር ይዤላችሁ መጥቻለሁ። እስኪ ትንሽ እና እጫወታለን ትንሽ እናወራለን ማለት ነው። አብራችሁ ቆዩ። ለቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰብ የሆናችሁ ደግሞ አብሮነታችሁ አይለየኝ በማለት በአክብሮት እጠይቃለሁ ማለት ነው። ዛሬ ይዤላችሁ የመጣሁት አንዱም በሰሞኑን በኢቢኤስ ቲቪ ላይ ቀርባ አነጋጋሪ የሆነችው እህታችን ናት ማለት ነው። በመቀጠልም ደግሞ ማስተራብነት መልካም ወንድማችን መቼም እሱን የማያቅ ሰው የለም ማለት ነው። በጣም ደስ የሚል ዜና ለኝ ከሱ ጋም እንግዲህ እግዚአብሔር ለመልካሞች ሁል ጊዜ መልካም ነገር እንደሚያድላቸው መልካም ነገር እንደሚያስብላቸው የምናይበት ነው ማለት ነው እና ወደ ኢቢኤስ ላይ የቀረበችው እህታችን ስንሄድ ሰሞኑን በኢቢኤስ ላይ የቀረበችው በጣም አሳዛኝ ታሪክ ነበራት። እንዲሁም ደግሞ ጋዜጠኛ ሉላ በምን ሁኔታ ውስጥ ነች ያለችው የሚለውን አብረን የምናይ ይሆናል ማለት ነው። እንግዲህ እንደምታዩት እቺ እህታችን ሰሞኑን ቪዲዮ ተለቆ ነበር እና ቪዲዮ ተለቆ ሰዓታት ራሱ ሳይቆይ ቪዲዮን አስነስተውታል ማለት ነው ይህም ደግሞ የተደረገው ያው የመንግስት አካላት ነው የሚል መረጃ እየወጣ ነው ማለት ነው ምክንያቱም ስራቸው እንዲወጣባቸው እንዲጋለጥባቸው ስላልፈለጉ የዚችን የተበዳይ እህታችን ፍትህ ቢኖር ፍትህ ይሰጧት ነበር ግን ፍትህ እንደመስጠት ድራማውን እንዲቀለበስ ቶሎ ብለው ቪዲዮን አስጠፍተውታል ማለት ነው። እንደዚሁም ደግሞ ልጅቷን ኢንተርቪው ያደረገችው ሉላ ነበረችና ጋዜጠኛ ሉላ ነበረች። እንደዚሁም ደግሞ ያው ሉላም በማስጠንቀቂያ ላይ እንዲሁም ደግሞ ከኤቢኤስ ላይ እንድትባረር እየተደረገ ያለው ነገር ነው ያለው ማለት ነው። እንደዚሁም ደግሞ ሰሞኑን ያው እንደታሰረች ነው እየሰማሁት ማለት ነው። ፍትህለታችን እንላለን። እሷም ለምን አቀረብሽ ማለትም ያው ፖለቲካ እንትን ለማለት ሰውን እርስ በራስ ለመጋጨት ነው በሚል እንደዚሁም ደግሞ ያው ከቤተሰቦቿም አንዳንድ መረጃ እየወጣ እንዳለ በማስጠንቀቂያ እንዳለች እና እንደዚሁም ደግሞ ለሕግ እንደምትቀርብ ነበረ እየተሰማው ማለት ነው። እንግዲህ ፍትህ እንጠይቃለን። ይቺ ከማን ነው ፍትህ የምንጠይቀው? መቼም እኮ ፍትህ የለም። ፍትህ ቢኖር የንጹሃንን እንባ ለማበስ ሚዲያ ለውጥቶ ድምፅ ላይ የሆነ ሳይሆን መታሰር፣ ማስፈራራት ያለበት እነኝነ የሰው አውሬ የሆኑትን የሰው ልጅ ተማሪ የሚማረን ተማሪ ሰብስቦ ወደ ጫካ ይዞ ሄዶ የሚበድል ሰው ነበረ ለህግ መቅረብ ያለበት ግን እነሱ ይበረታታሉ። እንደውም ጋርድ ራሱ ይቀጠርላቸዋሉ። አይደለም ለህግ መቅረብ ቀርቶ ማለት ነውእና በጣም ያሳዘነችኝ እች እህታችን እንግዲህ ፈጣሪ አምላክ እሱ የፍትህ አምላክ ነው፣ እግዚአብሔር እሱ ፍትሁን ይሰጣታል ብለን እናስባለን። ፈተቤሰት ከዚህም በፊት ብዙ የተበደሉ ህፃናት ነበሩ። ብዙ የተበደሉ እህቶቻችን ነበሩ። ብቻ ፍትህ እያለን እንጠይቃለን። ምን ፍትህ አላየንም። ማለት መንግስት የለም ሀገራችን ውስጥ ብለን ብንወስን የተሻለ ነገር ነው ብዬ አስባለሁ። በአሁን ጊዜ ማለት ነው። ምክንያቱም በሀገራቸው ውስጥ የሚደረገው ነገር ሁሉ በጣም ከባድ ነው። ከዚህም በፊት ብዙ ተማሪዎች ናቸውም ዩኒቨርሲቲ ተማሪዎች ታፍነው ድምጣቸው አልተሰማም። በዛው አፈኗቸው አፈናቸው በቃ፣ እስካሁን ድረስ ሰባት አመታትን አስቆጥረዋል ማለት ነው። እነሱም እስካሁን ምንም ፍትህ አላገኙም። አንድ ሰሞን እናቶች ያለቀሱ፣ አባቶች ያለቀሱ፣ የኢትዮጵያ ህዝብ ሰላማዊ ሰልፍ በጣም ፍትህ ጠየቀ። ግን ምንም የተገኘ መፍትሄ የለም ማለት ነው። እና በጣም ከባድ ነው ያለንበት ጊዜ። እጀታችን በጣም ተበድላለች፣ በጣም ተቸግራለች። ተምራ ቤተሰቦቿን መቀየር ስትችል ራሷን መቀየር ስትችል አገርን መቀየር ስትችል ግን ከገበታዋ ላይ ከትምህርት ገበታዋ ላይ ይዘዋት ሄደው የማይሆን ነገር እንደዚህ ከፈጸሙ በኋላ ህይወቷን ካበላሹ በኋላ ዛሬ ደግሞ ይህ ኢንፎርሜሽን ሲወጣባቸው ለም ቪዲዮን አስጠፉ። ሌላ ደግሞ እች ልጅም አሁንም በማስጠንቀቂያ ውስጥ ነች ያለችው፣ ምክንያቱም እንደምትታሰር እንደምት ይገደል ነው እየተናገር ያለው። ምክንያቱም ለምንድ ነው ሚስጥር ያወጣሹ ለምንድ ነው እየተናገርሹ በማለት ነው። አታ ኤቪኤስ ራሱ በጣም አስፈሪ ላይ ነው ያለው ማለት ነው። እና መንግስት ሚዲያውን እስከማዘጋት ራሱ ይደርሳል ነው። ምክንያቱም በአሁኑ ጊዜ እውነት መውጣት የለበትም። እውነት ተሸፋፍኖ ተደባብሶ የሰው ልጅ እየተበደለ የተበደለውም ተበድሎ የሞተው ሞቶ በቃ እንደዛ ነው መኖር ያለበት ነው እንጂ በአሁን ጊዜ ምንም አይነት ከባድ ነገር ላይ ያለ ነው። እና አሁን ልጅቷ ሌላ ሚዲያ ላይም እንዳትቀርብ ትን ቦታንት እንዳትል ወደ ሌላ ቦታ እንዳትንቀሳቀስ ተወግዳን ያለችው ለእሷ ራሱ በጣም ማሳሳቢ ና አስጊ ነው ማለት ነው። ብቻ በጣም ድራማ እየሰሩ እንዳሉ ነው የደረሰ። እንግዲህ ያው የተደረሰበት ምክንያቱም የመንግስት አካላት የሆኑ በዚህ በሶሊካ ስራ ውስጥ ያሉ ይሄንን ነገር እቺ ልጅ በብር ተገዝቼ ነው እንደዚህ በይ ብለውኝ ነው ብላ እንድትናገር እና ወደ ድራማ እንዲቀየር ነው እየተሰራ ያለው ማለት ነው። አንዳንድ የሚወጣ ኢንፎርሜሽን እንደተረዳ ነው። እንደዚሁም ደግሞ በመቀጠል እዛው ኢቢኤስ ላይ ቀርባ ድጋሚ እንድትናገር ያ ቪዲዮ ደግሞ እንደማይመለስ ነውና ማለት ነው ሁላችንም ግን አንድ እች ልጅን ፍትህ ልታገኝ ትችላለች። በኢቢኤስ ላይ የሚሰሩት ጋዜጠኞችም በማስፈራሪያ ላይ ያሉ፣ እንደዚሁም የታሰሩም ሊኖሩ ይችላሉና ለእነሱም ነጻነት ሊኖር ይችላል ማለት ነው ብዬ አስባለሁ። እውነት አቅም ያላችሁ ተራ ለሚዲያ ያላችሁ እንደሞች ልጅም ከእነኚህ ካውሪዎች እጅ ዞር ወደምታደርጉበት ቦታ ካለ እች ልጅ ዞር ማድረግ ምትችሉ ለልጅቷ በጣም አስጊ ላይ ነች ያለችው ማለት ነው። ጨራሽ ፍትህ አገኛለሁ ብላ እንባ ይታበስልኛል ብላ የማይሆን ነገር ውስጥ የማትወጣበት ነገር ውስጥ ነው የገባችሁ። እና የቤት ስም ደግሞ እችን ልጅ እናግዛለን ብለው ነው እንጂ ይህና ለሰው ይበጣበጣል ወይም ደግሞ ይህና ለቪዲዮ የሚያስነሳ ደረጃ ያደርሳል ብለው አስቡ አይደለም። እንባ ያብሳሉ። አዲስ ምዕራፍ ነው ሁልጊዜ የሚያወጡት የሚያደርጉት ነገር ነው ይታያል። እና ግን ይሄ በጣም በሀገራዊ ጉዳይ ስለሆነ ነው እና ቪዲዮ እንዳዩ የመንግስት አካላት ቶሎ ደውለ በቃ ቪዲዮ እንዲነሳ ያስደረጉት ማለት ነው። እና ይሄ ቪዲዮ ማንሳታቸው ራሱ ብዙ ህዝብን አነጋጋሪ ሆኗል ማለት ነው። እና ፍትህ ከፈታሪ ነው የምንጠብቀው ከማንም አንጠብቅም። እህታችን አይዞሽ፣ እምባሽን እግዚአብሔር ያብስልሽ። እውነት አምላክ አለና አንቺ ምናልባት አንቺ መጥሽ ባለቀሹ አንቺን ትንባልሹ በወጣሹ ብዙ ታፍ ነው ያሉ እህቶቻቸው ወንድሞቻችን ከትምህርት ገበታቸው ላይ የተወሰዱ፣ ለእነሱ ፍትህ እናገኛለን ብዬ ተስፋ አደርጋለሁ ማለት ነው። በመቀጠል ደግሞ ማስተር አብነት የሁለት ልጆች አባት ሆኗል። ማንተኛ ልጆች አባት ሆኗል ማለት ነው የአንድ ወንድና የአንድ ሴት እንዲሁም ደግሞ በራሱ ሜዲያ ላይ ቀርቦ የአንድ አባት የአንድ ወንድ ልጅ እና የአንድ ሴት ልጅ አባት ሆኛለሁ እግዚአብሔርን አመስግኑልኝ በጣም ደስ ብሎኛል በጸሎታችሁ ማሰብኝ ብሏል ማለት ነው እግዚአብሔር ይመስገን ማስተራብነት እንኳን ደስ አለህ እግዚአብሔር ለዚህ ያበቃ እግዚአብሔር ልጆችን ደግሞ በጥበብ በሞገስ ያሳድግልህ ልጆችህም ደግሞ ትልታንተ የበለጠ በጣም መልካም ነገር እንዲሰሩ ለሀገራቸው ለህዝባቸው እምባባሽ እንዲሆኑ የታረዘን እንዲያለብሱ እየተጠማን እንዲያጠጡ የተራበን እንዲያበሉ፣ እግዚአብሔር በጥበቡ ያሳድግልን። እግዚአብሔር ይርዳ፣ ስለሁሉም ነገር እግዚአብሔር ደግሞ፣ የሚሰሩ ነገር የለምና እኔ በጣም ደስ ይለኝ። እሱም በጣም መልካም ሰው ነው በእውነት በአሁን ጊዜ ከምናየው በጣም በሁሉም ነገር በቃ በሚሰራው ስራዎቹ በጣም ጥሩ ስራ የሚሰራ ልጅ ነው ና። በስራዎቹ ሁሉ በቃ በጣም ዘራይል ሃይማኖት ሀይል ምን አይል በቃ ሰው የሆነ ሰው ብቻ በሰውነቱ ብቻ ሰውን የሚያግዝ ንጹ ኢትዮጵያዊ ብዬ የማስበው ማስተራብነት ነው ማለት ነው። ከቡቶሊካ ነጣ ከማንኛው ነገር በቃ ከሁሉም ነገር ነጻ የሆነ ንጹ ኢትዮጵያ ብዬ የማስበው ማለት ነው በቃ እና እግዚአብሔር ደግሞ ረዥም እድሜና ጤና ይስጥልን። እግዚአብሔር እንዳንተ አይነቶችን ያብዛልን ላለው ማለት ነው።